ማህለቢያ ከበቆሎ እንሰራለን ማለት ነው። በቆሎ ዱቄት በሀገራችን ላይ የፈለጋችሁ መጠቀም ትችላላችሁ ማለት ነው። እሱን አሰራር እንዴት አድርገን እንሰራለን ማለት ነው። ማንኛውም ዱቄት በቆሎ በደንብ ሀገራችን ላይ ባውደሩን ማለት ነው። ምን ምን እንደሚያስፈልግ ነው። አንዳንድ ሰዎቹ ያው የውጭ ሀገሮቹ የታሸግም አለ፣ የታሸግም ይሰራሉ። በቆሎ ዱቄቱን ደግሞ እኔ ያሳያቸዋለሁ። አሰራሩን ከኔ ጋር ታረጉታላቸው ግን ያኔ አጠቃቀሙን እነግራችኋለሁ ማለት ነው ሳላቅ ነው የተጠቀምኩት ነገር ማለት ነው መጀመሪያ ሀገራችን ላይ እንዴት እንዴት እንደምትሰሩት ማለት ነው ሰላም ሰላም የሀገሬ ልጆች እንደምን አላችሁት ሮማና ቻናል ቤተሰቦች ላይክ ሼር ሰብስክራይብ ማድረጋችን አትርሱት ማለት ነው ደውል ላይ አድርጉ የሚለቅላ ነገሮቹ ይደርሳችኋል ማለት ነው በሚቀጥለው የሚያስፈልገን ሱከር ታደርጉ ሱከርን ታዘጋጃላችሁ ማለት ነው። እና በማንኛውም ሀገር አለ ማለት ነው። ዱቄቱ ምኑ ምኑ ምኑ ማለት ነው። የምከተሉትን ነገር ነግራቸዋለሁ። በጣም የአማሬ ለእንግዳ የሚሆነው ቤታችሁን ውስጥ ተቀምጣችሁ አንዳንድ ጊዜ ቡናችሁን እያፈላችሁ ከቻው ሰው ጋራ እየተጫወታችሁ እያላችሁ እና ደግሞ አንዳንድ ነገሮችን ይሄ ነገር የቀዘቀዘ ሴቶች በተለየ የወር አበባ በወር በወር የሚመጣ ማለት ነው ብሬዳችን ስመጣ ጊዜ ብትጠቀሙ የበለጠ ለሰውነታችሁ ወገባችሁ የሚያማችሁ ሊመጣ ቀናቱ ሲደርስ እንደዚህ ሰርታችሁ ትኩሱን ብትጠቀሙ ጥሩ ነው ማለት ነው። ምክንያቱም ይሄን የምትጠቀሙ ወተት ስለሆነ የቆየው ቆበዝ በቀዝቃዛው ማለት ነው የቆየ ሰውነታችሁ ውስጥ ያለው የነበረው ቅዝቃዜው ነገሮች ማለት ነው ቅዝቃዜ ነገሮቹን እንድለቅ ያደርጋችኋል ማለት ነው እና እንደዛ ነገሮቹን አደርጋችሁ ብትጠቀሙ ከቅዝቃዜው ወገባችሁ ከሚያማችሁ ልክ ሊመጣ ወራቶቹ ቀናቶቹ አስራ አምስት ቀን ስደርሳችሁ ሀያ ቀን ላይ ስትደርሱ አስር ቀን ስደርሳችሁ ምናምን በቃ ሊመጣ ሴላችሁ የሆነ ነገሮቻችን ሰውነታችን ይነግረናል ታውቃላችሁ ወይም ደግሞ የሆነ የሆነ በቃ የሰው ልጅ ሁሉም አንድ አይደለም። ወይም የቁርጥማት ሊሆን ይችላል፣ ወይም የእራስ ምታት ሊሆን ይችላል፣ ወይም ደግሞ ምግብ የመደበር ምግቡ ፍላጎቱም የመቀነስ ነገር ይመጣል። ወይም ደግሞ እንቅልፍ እንቅልፍ የማለት አለ፣ ወገብ የማመም አለ፣ ሆድ ቁርጦ ቆርጦ የማደረግ አለ። ገና ሊመጣ ሲል የሆነ ነገር ምልክት ይሰጠናል። ታውቁታላችሁ ሴቶች። መቼም ይሄ ነው ብዬ ሁሉ ነገር አልዘረዝረላቸውም። ከእንደዚህ አይነቶቹ ውስጥ ብዙ ነገሮች ምልክት አለው። ወይም ደግሞ የሽታ ነገሩ ዝም ብሎ ወይም ምግብ የሚሆና ወይም ደግሞ ሳሙና ወይም ቆሻሻ ወይም ደግሞ የጉንፋ አይነት ወይም ንፍጣችን የማውጣት ብዛት አለው የብዛት ንፍጥ ዝም ብሎ እንደ ጉንፋ ነገር አድርጎ ማለት ነው። ከፍንጫችሁ ውስጥ ዝም ብሎ አንዳንድ ጊዜ እንደዛ ነገሩ ምልክት ይሰጣችኋል። የንወራት ማምጣቱ ያን ጊዜ ይሄን ነገር ሰርታችሁ ብትጠቀሙ ትኩሱን ማለት ነው። ቢያንስ ሁለት ብርጭቆ፣ ሶስት ብርጭቆ፣ አራት ብርጭቆ በአንድ ጊዜ አይደለም። ዛሬ ብትጠጡ አንድ ቀን አልፋችሁ ደግሞ አንድ ቀን ብትጠጡ አንድ ቀን አልፋችሁ አንድ ቀን ብትጠጡ የህመም የማማችሁ ይቀንስላችኋል። የማመመን ይቀንስላችኋል። የመታመመን ብዙ ነገሮቹ ይቀንስላችኋል። ስለዚህ መጠቀም አለባችሁ። ይሄ ቀዝቃዛ ብዙም ባታብዙ ይመረጣል ማለት ነው እና ግተማ ገቡ። ግን አብዛኛው ሰው ቀዝቃዛ፣ ቅዝቃዜ ነገሮቹን ነው የሚመገቡት አሪፍ ነው የሚባሉት ነገር ማለት ነው። እኔ ደግሞ እና እኔ ይህ ተጠቅሜ ስላየሁት ነገር ነው የምነግራችው ማለት ነው። ስለዚህ እኔ አሁን እዚህ ጋር እየሰራሁት አንድ ብርጭቆ ለራሴ ስለምጠጣ ነው። አራት ብርጭቆ ወተት ነው ያደረግኩት። አራት ብርጭቆ ወተት ለአራት ብርጭቆ ዱቄት በቆሎ ሁለት ብቻ ነው የተጠቀምኩት ለሁለት ብርጭቆ አንድ ማንካ በቆሎ ነው። እሺ ላ ሱካር ደግሞ ለአንድ ብርጭቆ አንድ ነው የምትጠቀሙ። ስንት ተጠቀምኩ መሰላችሁ? ሱካር አምስት ጠቃት ተጠቀምኩት ማለት ነው። ትንሽ ግማሽ ግማሽ እንዲሆነው ማለት ነው። አራት ብርጭቆ ላይ አንዳንድ የሾርባ ማንካ ያደረግኩበት ከዛ አምስት አደረግኩት ማለት ነው። በቆሎ ለአራት ብርጭቆ ስንት ተጠቀም ሁለት ሁለት ማንካ በቆሎ ተጠቀምኩት ማለት ነው። ምክንያቱም ለዛኛሁም ግማሹ በቆሎ ነው፣ ለዚኛሁም ግማሹ አንዳንድ አንድ በቆሎ ማለት የሁለት ብርጭቆ ስንት በቆሎ ትጠቀማላችሁ ማለት ነው። ሁለት በቆሎ ትጠቀማላችሁ እና አገራችን ላይ እንደ እንትና እንደ ምንድን ነው የሚባለው ይሄ ኩራጌ ሀገር ቡላ ቡላ ቡላ የቡላ አይነቱ ነው። እኔ የተጠቀምኩላችሁ ማለት ነው። የቡላ አይነቱን ተጠቀሙት ማለት ነው። ስለዚህ እኔ የተጠቀምኩት የቡላ አይነት አድርጋችሁ ቡላ ካገኛችሁ ደግሞ እንደዚህ ቀጠን አድርጋችሁ በደንብ ትጠቀሙ። ደግሞ ለእናንተ ለጤናችሁ፣ ምን በጣም አሪፍ ነው። ለወገባችሁ፣ ለምኑም፣ ለምናችሁ በቃ ብቻ ሁሉም አሪፍ ነው። ይሄን ነገር ተግብሩት። እንደዚህ ሰርታችሁ ቢያንስ ለሁለት ቀን ለሶስት ቀን ለአራት ቀን አንድ ቀን ለፉ አንድ ቀን አንድ ቀን ለፉ አንድ ቀን አንድ ቀን እንትና እያላችሁ ጠጡ ላችኋለሁ። ለሰውነታችሁ ለጤናማ ስለሚያደርጋችሁ ለምትታመሙ ሰውነታችሁ ወዳችሁ ቁርጠት ምናምን ነገር አይዛችሁም፣ ይለቃችኋል። ላችኋለሁ። ቻናልን ደግሞ የወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በደውል ላይ ላይክ አድርጉልኝ፣ ሼርም አድርጉ ሰብስክራይብም አድርጉ ሁላችሁም። አዳዲስ ነገር ደግሞ በኮሜንታችሁ አስቀምጡ፣ የምትፈልጉ ነገር በዚህ ዙራ በሚያማቸው በወገብ ነገሮች ነገራችሁን እዤላችሁ ይመጣሉ ማለት ነው። በምግባችሁ በሚታስተካክሉ ነገር ነው እዤላችሁ የሚመጣው። ከዛ ሰውነታችሁ ታስተካክሉ ታላችሁ ማለት ነው ብዬ ነግራችኋለሁ። የሀገሬ ልጆች ወዳችኋለሁ ሁላችሁም ማለት ነው። ግን ሁላችሁ ደውል ላይ አድርጉ ማለት ነው። ሰብስክራይብ ማድረጋችሁን ግን እንዳትረሱ። ሁላችኋለሁ ሼርም አድርጉ። ደግሞ እንግዲህ ያው ሳህን ሳህንም